ሀብ መኮሳተር ምንድን ነው? ማኩረፍ ምንድን ነው ብዬ በሱ ሲጨናነቅ ቁጭ ብዬ ጭራሽ ቅማሟ እንደዚህ አኩርፋ መጣች። ቤተሰብ ወይኔ፣ የዛሬው ደግሞ ምንድን ነው? የዛሬው ቀን እንዴ! ሰላም፣ ጤና ይስጥልኝ ውዴ። የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት ዛሬ ቅማሟ ከሸመለዋ እንዲሁም ከጋሼ ጋር አብራ መታለች ማለት ነው። ነገር ግን ደስ የማይል ፌስ ነው እያይን ያለ ነው ፊቷ። አኩርፋለች ምን እንዳደረጓት አላቅም። ማለትም ፕራንክ ተደርጋ ሊሆን ይችላል፣ ወይንም ወደ አዲስ አበባ አትመለሽም ተብላ ሊሆን ይችላል። ብቻ አናቅም ያለውን ነገር ማታ አይተን ብንፈርድ ይሻላል። ግን የኔ ቅማም የኔ ቀበጥ የኔ ስስት የኔ ስትንፋስ አንቺ ስታኮርፊ ስትከፊ ማየት አልፈልግም። ፍግግ ስትቀብጭ ስትጫዋች ነው ማየት የምፈልገው። እንደዚ ድብር ያለች ነገር ምን ይሆን ይሄ ነው ማለት አልችልም። እንግዲህ ከአባትና ከእናት ውሳኔ ውሳኔ ከነሱ በላይ እኔ አዋቂ ነኝ ማለት አንችልም። እንግዲህ ያለውን ነገር ማታ አብረን የምናየው ይሆናል። ግን በጣም ደበረኝ እግዚአብሔርን እንዴ! ሀብ ምን ሆኖ ነው እንደዚህ የተኮሳተረው እያል ቁጭ ብዬ እያሰብኩኝ ዘወር ዘወር ስሪቶ ብላይ እንደገና ደግሞ ሀይሚ አኮርፋ መጣች። ምንድነው ምንድን ነው ነገሩ? ቤተሰብ ወይኔ የምር ደበረኝ ብሩኬ ደግሞ ስቀዋል ጋሽ የም ስቀዋል እሷ ግን ከፍቷታል የሆነ አላቅም ብቻ ቤተሰብ እግዚአብሔርን ሁለቱም ሲትቅ ሆኖ ነው